በአዲስ አበባ በምክንያት ለየት ያሉ ስሞች የተሰጧቸውና እኔ የደረስኩባቸው ብዙ ሰፈሮች አሉ። በእናንተ ሬዲዮ ሸገር ወደ እያንዳንዱ ሰፈር አብረን እንሻገር። አውቶቡስ ተራ ማርያም ሰፈር ልጆች ቶሎ ቶሎ ስለሚወለዱ በእንኳን ማርያም ማረችሽ ሰበብ ስሙን አገኛሉ። ማርያም ሰፈር ልጅ ስለበዛ ማለ በቃ በደቂቃ ነው የሚወለደው። በቃ ራስ ስለሚበዛ እና በቃ ለዛ ነው እንኳን ማርያም ማረችሽ ከሚለው ቃል መቶ ነው፣ ምክንያቱም ብዙ ስለሚወልዱ ማለት ነው እና በጣም በፍጥነት በፍጥነት የሚወለደው ቶሎ ቶሎ ማርያም ሰፈር የተባለው ሴቶቹ በጣም ይወልዳሉ። ከአቶ መስተራ ማርያም ሰፈር ወደ ጉለሌ ሙታን ሰፈር እንሻገር። የሙታን ሰፈር የሙታን ሰፈር ይባላል እ የሞቱት የመኖሩት ይሻላል። ያ ይሞት ኖሮ ነው የምንኖረው። የለም አስራሚ የለም፣ ምንም ነገር የለም። ሙታን እኛው ነን። ያው መቼም ሚሆ ጉድጓድ አልገባንም፣ እንጂ እርሷ ምንም ተስፋ ያለት ምንም ነገር የለኝም ወደፊት ምንም አስቡ አረዳ ምን ምን ተገኝቶ ምን ይታሰባል? ኑሮ ዝም ብሎ ነው። እኛ ነን ሙታል። ለእኔ ኑሮዬ የሙታን ኑሮ ነው። በቃ የሙታን ኑሮ ማለት እንዴት ያለ፣ ከሞት ልዩነት የለው በተለዩ ላይ ክቱዳይ ኦንሊ ዲስ ዋን በጣም አፍሬድ አባውት ማይ ሊቪንግ ሶኮት ካናይዶ ሞት ለማይቀር ነገር ባርፍ ይቻላል። በጨው በረንዳ ደግሞ ጋንዲ የሚሉት ሰፈር አለ። ጋንዲ መጠሪያውን ያገኘበትን ሰበብ ስሙ ሰፈሩ የሚባለው ጋንዲ ነው። ብዙ ሴቶች አሉ በቃ በእልህ እሷ ወልዳ ለምን ቀራለች የወልዳ ለምን ቀራለሁ በመባባል ሁሉም በቃ በብረት ወለደ። ግማሾቻቸው አባቶቻቸውን አያውቁም። አንድ እጩ ደስ ብሎ ብስም መጣ አባቱ መጣ ተብለ ሸሚዞ አሰቅቀው ነው የሚያልፉት። ከእንዲ ሰፈር በጣም ብዙ ልጆች ስላሉ፣ ከወደ መሳለሚያ ስትሄዱ ኮሌራ ሰፈርን ታገኙታላችሁ። ኮሌራ ይባላል። በፊት ማንጎ ምናምን ማርች የሆኑ ነገሮች ምናምን ይሸጣሉ። የተበላሸ ብርቱካንና ሙዝ ምናምን ቲማቲም በፊት የተበላሸ ይሸጥበት ነበረ። አንዳንድ ሰዎ ሰዎችን ስጠራ ሚኪ የሚባል ልጅ እዚህ ሰፈር ካለ ሚኬቱ ከተባለ ሚኪ ኮሌራ ከተባለ እንደ ልዩ ምልክታቸው ይታወቃሉ ማለት ነው። በየአካባቢው ብዙ ለየት ያለ ስም የተሰጣቸው ሰፈሮች አሉ። ከወደ አስኮ ደግሞ ንፍሮ ሰፈርን ታገኙታላችሁ። ንፍሮ ሰፈር ይባላል። በጣም ብዙ ህጻናቶች አሉ። ቤቶቹ ደግሞ በጣም የተጠጋጉ ናቸው። እና በጣም ብዙ ህጻን ስላለ ንፍሮ ሰፈር ተብሏል። አዲሱ ገበያም ቅቤ ሰፈር አለ። ሰዎች ራሳቸው ቀልጠው ቅቤ ያሰኙት ቅቤ ሰፈር ነው የተባለበት፣ ምክንያት ብዙ የቀን ሰራተኞች በጣም ነው ጉልበታቸውን የሚያፈሱት። ለምሳሌ እንደ ቀን ስራ ሊሆን ይችላል ከሚገባው በላይ ነው። ጉልበታቸውን የሚያፈሱ ላባቸው ነው ያው ቅቤ ሊባል የሚችለው ነገ ስለሚቀልጥ ማለት ነው። ለዛ ነው ላባችን እንደ ቅቤ ነው የሚቀልጠው። ሲያይህም ሰው ያውቀዋል፣ እነዚህ የቅቤ ሰፈር ልጆች ናቸው ይባላል። መርካቶ ደግሞ የቀለጠው መንደር አለላችሁ። የቀለጠው መንደር የተባለው በቃው ሲንጫጩ፣ ሴቶቹ በብዛት እየወጡ ከዛም ከዛም ጎረቤት ይወጣሉ በመንጫጫት በቃ፣ የቀለጠው መንደር ተባለ። የቀለጠው መንደር ነው የሚባለው። ዶሮም ያጣላል፣ ውሻም ድመትም ያጣላል፣ ጭስም ያጣላል። ጭስሽን አታምጭብኝ ወደኔ፣ ጭስሽን አርቅልኝ በሚለው ማለት ነው። ዋና ዋና የሚያጣላን ው በውሃ ቆሻ ሻሻውሃ በመድፋት በማር ቤት ግጭት ምናምን ስንጋጨው የቀለጠው ተባል። ከወደ ሜክሲኮ ተግባረዳ አካባቢ አንድ ቁጥር ሰፈር አለ። ነዋሪዎቹ ሸንቃጣ ስለሆኑ ስሙ ተሰጠው የተባለ አንድ ቁጥር ነኝ። ለሼፓችን እንጨነቃለን። በቃ ሼፕ ያጣኛ ገይምጣ ነው የምንለው፣ ማለት እኛ አንድ ቁጥር አስመስለን እንልካቸዋለን። አሁን ቅጥነት ውበት ነው፣ ስለዚህ ቅጥነትን በአንድ ቁጥር ትመስለዋለን። ስንት ለስንት ሰፈር ደግሞ ኢሚግሬሽን አካባቢ ይገኛል። ይሄም መጠሪያውን ስታዲየም ገብተው ኳስ ማየት ባልቻሉ የሰፈሬው ሰዎች ሳቢያ ያገኘ ነው። ብዙውን ጊዜ ስታዲየም የመግባት አቅም ስለሌላቸው ተመልካቹ ሲወጣ ጠብቀው ጆማን አሸነፈ ነው የሚሉት፣ እንትናንትናን አሸነፈ ስንት ለስንት ስንት ለስንት ብለው ሳይጠይቁ አያልፏትም በዚህ ነው ስንት ለስንት የሚባለው የወጣው። ስንት ለስንት ወጡ ሰምተው ይሄዳሉ፣ እና ሰፈሩ በዛ ምክንያት ነው ስንት ለስንት የሚባለው። ከወደ ጨው በረንዳ ሟርተኛ ሰፈር የሚሉትም አለ። የዚያ ሰፈር ሰው ይሞታል ብሎ ያሟረተበት አይተርፍም አሉ ሟርተኛ። ይህ አካባቢ ማለት ብዙዎቹ ስለሚያሟርቱ ብቻ ሁሉም ነው እንደዛ የሚያሟርቱ ሰው ላይ ምናምን ለዛ ነው ሟርተኛ ሰፈር። ለምሳሌ ያህል በመኪና አደጋ ይሞታል ተሟርቶበት የማይ ብቃት ሰሞኑን መኪና ይበላዋል። መኪና የበላው ልጅ አለ። ማርተኛ ሰፈር ይባላል። ከመስጊዱ ወደዛ እኮ ነው ማርተኛ ሰፈር የሚባለው። በሰሜን መዘጋጃ ምቀኛ ሰፈርን ታገኙታላችሁ። በስፍራው ምቀኞች ይበዛሉ ስለተባለ ሰፈሩ ምቀኛ ሰፈር ይባላል። ለምን መሰለህ? በደርግ ሰዓት ወረፋ እንይዝ ነበረ እዛ የሚሸጠው ሸቀጣ ሸቀጣ ላለ እዛ ጋር ወረፋ እንይዝ ነበረ። አሁን ስንይዝ አያስገቡም። ከዛ በኋላ ምቀኛ ሰፈር ተባለ። ከደርግ ጊዜ ጀምሮ ነው ምቀኞች ስለሆኑ። አልኩ እኮ ዛሬ አንተ ብታገኝ አንተን ለመግደል ያስባል። በቃ ይሄ ነው። በጣም የምቀኛ ሰፈር ነው። ልንገርህ ምቀኛ ሁሉ ከኔ ጀምሮ ምቀኛ ነው። ከወደ ችሎት ሚስማር ሰፈር የሚሉት አለ። በዚያ ዘር ብሔር ሳይለይ ሁሉ በፍቅር የሚኖርበት ይሄ ሰፈር ሚስማር ሰፈር፣ አንዴ ከገባ አይወጣም። ፍቅር አለን፣ ሰላም አለን። የምንቀበለው በሰላም በፍቅር ነው፣ ተባብረን ነው። ይሄ ተከራይ ነው መጤ ነው አንልም። ሚስማር ሰፈር የተባለበት ላጣ አንድ እንጀራ እንዳለን ለአራትም ለአምስትም ቀርበን እንካፈላለን። አሁን ሰፈር ጉራጌ አለ፣ ኦሮማ አለ፣ ትግሬ አለ አማራው አለ። ሁሉም ድብልቅ ነው ግን፣ አብሮ መጠጣት ቡና ጠጡ፣ እኔ ቤት እዛ ቤት ቡና ጠጡ፣ እዛኛውን ቤት ቡና ጠጡ ስንዞር ነው የምንውለው። ይሄ በዘር ፖለቲካ በሱ ሳንከፋፈል አንድ እንሁን፣ አንድ ሆነን እንደግኛ አንድ ነን ራት ዛኛው ቤት ነው፣ ቁርስ ዛኛው ቤት ነው። በቤታችን ሙሉ ቀን አንበላ። አሁንም እንደዛው ነው ፍቅራችን። የመጀመሪያው ሰፋሪ ሻማ የሚያበሩ የነበሩበት መንደር አባ ሻማ ሰፈር፣ ሰው በጠብ ቢንበለበል ነበልባል ሰፈር፣ በኤችአይቪ ተይዘውና ተያይዘው ብዙ ሰዎች ያለቁበት የተባለው ታይታኒክ ሰፈር፣ ድሮ ጠላ መሸጫ ነበር የተባለው ሽክና ሰፈር፣ የጥልፍ ሰራተኞች ይበዙበት ነበር ያሉት ጠላፊ ሰፈር፣ ከሌሎች ሌሎች በርካታ ሰፈሮችም ደርሻለው። እንግዲህ አዲስ አበባ ከምናውቃቸው